ያው እንግዲህ እግዚአብሔር አንድ ሳምንት ጨምረና በሳምንቱ አገናኘን፣ ፍቃዱ ሆኗልና በምስጋና እንጀምር። እናመሰግናል። ከዛ ውጭ ደስ የሚል ተመልካች መጥቷል። ለጥ ብለን እጅ እነሳለን። እንኳን ደህና መጣችሁ። ሁሉ አማን ሁሉ ቆንጆ፣ ሁሉ ጥሩ አሪፍ። ዲያስፖራው ከበሮ መቻችን ተመልሷል። አሜሪካን እንደሞ አያህት አዩት። ምን ታምር ለጋብቻ እንዳትጠይቃት ኢትዮጵያን እንጠይቃት አይደል? እድሜ ልክ ጋብቻ ብቻ ማን እንደ ሀገር የት ይገኛል ምሰሶና ማገር ብሎ መጥቷል። ያው እንግዲህ እንደው አልክ የተባለው ነገር እውነት ይሁን ውሸት አላውቅም። መኪኖችን ስታይ ቁጭ ብለህ ታርጋቸው ከኋላ እንጂ ከፊት የለምና አጠገብ ላለው ሰው እንዴት ነው እዚህም ሀገር ታርጋ ይፈታል እንዴ ብለህ ጠየቅሽ። ወጥቼ በቃ ያው ሹፌር እዚህ ስለነበርኩ በቃ ብዙ ትራፊኮች እየፈቱ ነው ነገር ብዬ ነው። ስለዚህ እዚህም ሀገር ቀዳማዊ የተባለ ካሁን በፊት እንግዳ የነበርና ከአሜሪካ ለአፕል የሚሰራ ነው ልክ አሁን አንተ ያልከው ስሜት ሀገር ውስጥ እንዲፈጠር ራሱ ታርጋን እንዳይፈታ የሚያደርግ ቴክኖሎጂ ሰዎች ሲያጠፉ ኦንላይን የሚቀጡበትን አሰራር ዘርግቷልና፣ አየ ከዚህ በኋላ ቢሆን ኖሮ ጥያቄ አትጠይቅም ነበር። እውነት ነው። አሜሪካን ሀገር ታርጋ መፍታትም ሚስት መፍታትም ከብ ብለው ነገረውት በሰላም መጥቷል። እንዴት፣ አትላንታ ሄድክ፣ ዋሽንግተን ዲሲ ነበርክ። ሁለት ቦታ ተጫወተ። አይ ጥሩ ጊዜ ያሳልፋል። ፊት ላይ የዲያስፖራ መንፈስ አለ። በጣም ማመስገን ፈልጋለሁ፣ ቴዲ አፍሩል። በጣም በጣም ማመስገን ፈልጋለሁ አቡጊዳ ባንደን በጣም ማመስገን እፈልጋለሁ። በጣም አክታረክባቸው መልክት። እንዴት ነው ጨዋታ? ሁሉ በዶላር ሆኗል። ከባድ ነው እኮ። ተመስገን ተመስገን። ያው እንግዲህ ክንዴ ተመልሷል። ቅኝት ባንድ በተጠንቀቅ ነው። ስለተገናኝ ደስ ብሎናል። እንኳን ደህና መጣ ሌላ ምን አዲስ ነገር አለ እንግዲህ ክረምቱ ሊመጣ ነው የተዘጉ ነገሮች ባለፈው ክረምት ላይ ለምሳሌ ያስቸገሩ ነገሮች ካሉ አሁን እንዳያስቸግሩ ማድረግ የተደፈነ ቱቦ ካለ ቆስቆስ አንዳንድ ደግሞ ውሃ የሚያቁሩ ነገሮች ካሉ ደግሞ እነሱ አጠገብ ስንደርስ መኪኖች በተለይ ቀስ ስለሚሉ ብዙ መኪና ከኋላ ይቆማልና እነሱ እነሱ ነገሮችን ማስተካከል ስራ መስራት ነው እንግዲህ ሰኔ መጣሁ እያለ ነው ለሰኔ እስኪ አቀባበል እናድርግለት ክረምት ሲመጣ የኛ ሂተር ማሁን በውጮቹ ክረምት ሲመጣ ሂተር አላቸው፣ ሞቅ ይላሉ። የእኛ ሂተር በቆሎ ነው። በቆሎ በቀስ የዘንድሮ ግን ለየት የሚያደርገው ምን መሰለህ? በቆሎ ስንገዛ የቻይናው ይሁን ወይስ የኢትዮጵያው መባል ሊጀምር ይችላል። ቻይና ማስረጃ ትፈልጋለህ እንዴ ላችሁ፣ እኛ ሰፈር ቻይና በቆሎ መሸጥ ጀምራለች። መግዛ ከፈለጋችሁ ከቻሳ በሉ። አይ ቻይና ማይገባበት። ዋው! እንግዲህ በኮንስትራክሽኑ ያግዙናል። በብዙ ነገር ኮ እየተዛመድን እየተቀራረብን ነው። እና ደግሞ አሁን የቻይና በቆሉ በአንድ ቻይና ድራመር ቀይርህና ከዛ በኋላ ማድረገው ለቻይና በቆሎ ደስ ይላል። እንደው የዓለም እኮ አንድ መንደር እየሆነ ነው አይደለ? አሁን ቻይናው ያናብረውናሉ ኢትዮጵያ ውስጥ ብዙ እኮ የውጭ ሀገር ዜጎች አብሮ ይኖራሉ። የአፍሪካ ኮ ካፒታል ሲቲ ነች አይደል? እሱ ብቻ ሳይሆን መጋባቱም መዛመዱም አንድ ወግ የሆነ ነው። ለዚህ እንግዲህ ምናልባት እኛ ስናደርጋቸው ስሜት ሊሰጡ ይችላሉ። አሁን ፈረንጅ ግን መጀመሪያ ሽምግልና ተኪዱ በመነጋገር ተፈቅዶ ለሙሽራዋን ለመውሰድ ሲመጡ አናስገባም ብትለው ግን ትንሽ ከብድች ለፈረንጅ። እስኪ ቪዲዮ እኒው ሱፐርማን ይላል ከመሀሉ ስፓይደርማን ትንሽ ከባድ ግን ከነሆጋችን ያለ ነው። ፈረንጅ ሲጋፋ ራሱ ማየት ቆም ብሎ እንደውም ዲስከስ ምናደርግ አይሻላል? በውይይት ብንፈታው አይሻላል? የሰርግ ነገር ከተነሳ አንድ ጓደኛችን በጣም በሚገርም ሁኔታ ለሶስተኛ ጊዜ ሽምግልና ላክ ያው ሁሌ እኮ አይሳካም መጀመሪያ አገባ፣ አልተሳካም። እንደገና አገባ፣ አልተሳካም። ሶስተኛ አገባ፣ አልተሳካም። እንደው ለየት የሚለው ነገር ምን መሰላችሁ? ሽምግልና ሲሄድ ከአጎቱ ጋር ነው ሶስቴ የሚሄድ እና አሁን ሦስተኛው ላይ ስንገናኝ ጠዋት ላይ ምናሉ ይመስል ይሄ ልጅ እንደ አፍሪካ ዋንጫ በየ ሁለት ዓመቱ ያገናኘናል። ለየት ያለ ነው ሲልክ ካዋንጫ በየሁለት ዓመቱ ሽምግልና አስበሃል። እኔ ደግሞ እኮ ሳልቀያየርም አንድ አይነት ሽምግልና ነው የሚመስለውና ያው እንግዲህ ከሰሞኑ ለተጋባችሁ ልትጋቡ ላሰባችሁ በአጠቃላይ መልካም ጋብቻ ይላል። ፎቶን አይቺ ኮ ነው የሆነ ስዕል ሴፉን ሳልኩ ብሎ ያየሁት ስዕል በቃ የሚገርምህ ስዕል ብታዩ ራሱ አንተ ደስ ይላል። ማለት ሰፊ ነው፣ ቆንጆ ነው። እንደው አሳሳሉን ብታዩ። እስኪ ያሳየኝ ምንድነው? እስኪ ስሉ። አዎ መነጽር አርገ ራሱ መነጽር አርጎ አለ። ከፈለክ ቤት ከገባ በኋላ የኔ ልጆች እንደዚህ አድርገውታል፣ ተመልከቱ

የስዕሎችን ማንነት መለየው በድምፅ ነውና ይሄ የሰይፉ ወይስ የገለታ? ሰይፉ ፕላስ ገለታ ሰይለታ። የልጁ ስሙ ደስ ይላል ሰይለታ። ምን ቢል ጥሩ ነው። መጨረሻ ላይ አንዱ አስተያየት ሰጪ፣ ሁሉም አርቲስት ተራውን በፍርሃት እየጠበቀ ነው። እራሽ መላጣውን ሰለብከው ማበጠር የተሳነው እንጂ ጭንቅላት የተሳነው ነው እኮ አይደለም። ይህኑ ልጅ ሙሉ ቢሮ ነው እንዴ? ሳልከው ደረቅ ጥያቄ ራሱ እንዲህ ክፍት የለውም። እቺ ትክክለኛ የእኔ ማንነት የሚገልጽ አስተያየት ነው። የሚያበጥሩት ፀጉር ሲጠፋ፣ የሚታጠቡት ፊት ይሰፋል። አመሰግናለሁ። እኔ ግን ምንድን ነው ሶሻል ሚዲያው የሚሻለው፣ ምንድን ነው ማለት፣ የሆነ ጥሩ ነገር ሲሰራ አይን ጆሮ የለም። የሆነ ነገር ሙድ ከተያያዘበት ግን መንጋ አለ። ደሞ እኮ አሳሳሉ ሰርፕራይዝ ነው የሚያደርገን እንዲህ ደብቆ እና ትልቅ አገጭ ነው ምት እንዳላስልን። እስኪ ለማንኛውም እስኪሞቅ አድርጋችሁ ጋብዙት። ወደዚህ ናቲ ሰዓሊ ናቲ ወደመለኩስ ና ዛሬ የምታዞረው ነገር ይዘ መጣህል። እስኪ እንዴት ነው ስታዞር ራሱ? እስኪ እንደውም ያንተ ይሻላል። እንድኑ ግን ጆሮ በአይኔና በጆሮ መሀል ያለው ስፋት እውነት ይሄንን ለግንባታ ለመሬት ግንባታ ፈልጓል ቦታ ሱቅ በሰራበት እዚህ ላይ እንዴት ሰራ ናቲ። ሆን ብለን የምታበላሸው ወይንስ አቅም ይሄ ነው? እኔ ሆን ብዬ አላበላሽም፣ አቅም ይሄ ነው። ለምሳሌ ሌሎች አርቲስቶች የሰራቸውን ስራዎች አይቻለሁ። አሁን ይሄ ማን ነው? ይሄ አለማየሁ እሸት። እኔ ግምለው ለምን እንደሚረዝሙት ለምን እንደሚረዝሙት Oh. አሻጋሪ ስሜ ምሽቴ ነው ረዝም ያደርገ። ኦ በውጪው ዓለም እንዲያውም ባለፈው ፓፍ ዳዲ ለክስ ፍርድ ቤት ቀርቦ የፍርድ ሂደቱ ለሚዲያዎች ግልጽ አልም እና ሰዓሊያን ብቻ ገብተው ፓፍ ዳዲን በቃ የነበረውን ነገር በስዕል ነበር ያስቀመጡት ለሰውና ፓፍ ዳዲን አይመስልም፣ እና ይህ ነገር በውጪውም ዓለም አለ። እሺ አሁን ይሄ ማን ነው? ቆይ ማን ነው? እስኪ ስዕሎችን ስታይ ይሰማል ደስታ፣ ደስታ በጣም አሁን ይሄ ማን ነው? በጣም ይገርማል። እኔ ከታች ባለ አይደለም ጃሉድ እንደሆነ ያወቁ ከታች አለ ግን። እኮ ሴፍሻ በደንብ እኮ ይመስላሉ፣ ይመስላሉ። ግን ኮሜዲ ነገር ስለሆነ ጃሉድ ምን አለ አሁን ሰው ጃሉድን ሲያይ

የላይኛውን ፂሙና የታችኛውን ፂሙ አይተዋል። አራራቁ የኮሜዲ ስዕሎች ናቸው ወይን ሲሪየስ ስዕሎች ናቸው? እኔ ሲሪየስ ናቸው። ለአንተ ሁሉም አርቲስታውም በስጋት ነው ያለውን ላለመሳል ጉቦ የሰጡሉ አሉ። እኔም በቀጣይኛል። እስኪ በቀጣይ እስኪ፣ ሌላ ምንድን ነው የሚያረዝማቸው? ምንድን ነው የምታረዝመው? ፊታቸው ይረዝማል። ወረቀት ላይ ጉላ ለማድረግ ነው። እኔ ግን ምን ይሰማኛል መሰል በእርግጠኝነት አሁን በጣም ቁልጭ ያለ ነገር ቢሆን እኮ የዚህን ያህል አነጋጋሪ አትሆንም ነበር። አደለ አሁን የሰውንም ሳይኮሎጂ ያየንበት አጋጣሚ ይመስለኛል። አሪፍ ነገር ለማድነቀ ሳይሆን ዝግጁ የሆን ነው፣ የተበላሸን ነገር ለማሞገስ ነው የተዘጋጀ ይመስለኛል። አንተ እንደዚህ አይነት ነገር ተሰምተሃል ማለት አሪፋውን ቁልጭ አድርገህ በቃ እጅ ስራ አድርገህ በተሰራው ይዚህን ያህል የምታነጋግር ይመስልሃል? ያው እኔ አነጋግራለሁ ብዬ ሳይሆን ያው ጥሩ ስዕል ስላሉ ብዬ ነበረ። ምንም አይነት የስዕል ትምህርት ስላልተማርኩ ነው እንጂ ቁልጭ ያለ ስል በስል እኔ ደስተኛ ነው ለማስመሰል ነው የሞከርኩት። የመማር ፍላጎት አለ። በጣም እውነት ሰይፉ በኢቢኤስ ቃል የሚገባልህ፣ በግል የስዕል ትምህርት ቤቶች አሉ። እኔም የማቃቸው ጥሩ ጥሩ የስዕል አስተማሪዎች አሉ። የስድስት ወር የትምህርት ወጪህን በአጠቃላይ ይህ ዝግጅት ክፍል ይችላል። ከዛ በኋላ በእርግጠኝነት እነዚህ ታላላቅ የኪነ ጥበብ ሰዎች አንተ ከልብ እንደምትፈልገው አሁን ይመስለኛል መሳል የፈለግከውና የሳልከው ነገር የተገናኘልህ አይመስለኝም። በደንብ ሰው ሁሉ የሚያደንቅህና በዚህ ደረጃ አስተያየት የማያሰጡ ስዕሎች እንድትሰራ ግን እድል እናመቻቻለን። ይህን ለነገር ነው የፈለግኩ፣ መማር ፈልጋለሁ ስላልከኝ አደለም። በጣም ጥሩ። በጣም የምታደንቀው ሳሊ ማን ነው? ሳሊ፣ እኔ አፈወርቅ ተክሌ። ጋሽ አፈወርቅ ተክሌ። እሺ፣ የዓለም ሎሬት እጅግ የተከበሩ አፈወርቅ ተክሌ። እሺ። እና ዳቪንቺ ነፍሱን የማሩ አይነት ነገር ነው። ዳቪንቺ ሞናሊዛ፣ ሞናሊዛ ላንታሁን፣ ሞናሊዛን ሞከረሃት አታውቅም? ኧረ አላውቅም። ተው እ የሀገር ውስጥ ሰው ብቻ በሀገር ውስጥ ነው እንጂ እያበላሸ ያለው። ወደ ውጭ አልሄድክም? ዶሜስቲክ ፍላይት ላይ ነው እንጂ እያበላሸ ያለው። ኢንተርናሽናል ፍላይት ስጀምር ማ አንተ ከጣሊያን ጋር ገና እንደገና ታዋጋ። እንኳንም አልጀመርክም። አሳብ አለ ግን

አውቀ ነው ምስለው የሚለ ሳሪ ልደኝና ደግሞ አሪፍ አድርጌ ነው ምስለው ምናምን ስላቸው ቢጣም ችግር የለም ይሉኛል። ረን ያላጣ አንዳንዶች እንደውም አስተያየት ሊሰጡ ይፈልጉና ትስለን አለ ብለን ስለምንፈራ ምንም አንናገርም፣ አንደኛ ነህ ብለው ዝም ያሉ እነሱንስ ምንድነው የምትላቸው? አይ ችግር የለም ሳላጣምም ስላችኋለሁ። ስዕሎችን የምትሰራው ለምሳሌ እንዳንተ አይነት በጣም መጠቅ ያሉ የስዕል ሰዎች ሌሊትን ነው የሚመርጡት። አንተ ስንት ሰዓት ላይ ነው ምን ሰዓት ነው ጥበብ የምጠራ? እኔ ሀይስኩል እየተማርኩ ነበረ። አንዳንዴ ቤት ውስጥ በእረፍት ሰሬ በእረፍት ጊዜ መሳል ወዳሉ መሳል ደስ ይለኛል። ሀይስኩል እያለሁ ነበረ የሳልኳቸው ብዙዎቹን ቆይቷል ከሳልኳቸው እንጂ ድረገጽ ላይ አልወጡም ነበር። እና ማታ ማታ ምናምን ስዬ አላውቅም። ብዙ ጊዜ ያው ከትምህርት ቤት ስመለስ በረፍት ጊዜ ነበረ ምስለው እንጂ ይሄን ያህል ሰዓት ምናምን ብዬ አውጥቼ አላውቅም። ይሄን ያህል ጊዜ እና አርቲስቶቹን እኔ ዘፈናቸውን እየሰማው እኔ ለራሴ እንዳያቸው ነበረ ጥሩ ስሜት እንዲሰማ የነበረ የሳልኳቸው እንጂ ለሌላ ለማህበራዊ ድረገጽ ምናም ፈልጌ አይደለም የሳልኳቸው። ሁሉም ሰው በሚወዳቸው የኪነ ጥበብ ሰዎች ላይ እነሱን የሚገልጽበት ነጻነት አለው። ካሁን በፊት እኮኛ ቴዲማን የሚባል ካርቱን እንዲህ የእኔም ፊት ብታዩት እና ያ ስሜት አሁን በስዕል ነው የመጣው። ሰዓሊ የመሆን ሀሳብ ነው ያለ ወይስ በትርፍ ሰዓት ነው ሰዓሊ መሆን የፈለግከው ናቲ? እኔ አሁን ሳሌ በሆን ደስ ይለኛል። ይህን ስትል እኮ እስካሁን ሳሌ አይደለሁም እያልክ። ከኔ የሚበልጡ ብዙ ሳሌዎች አሉ። በእርግጥ እኔ ትንሽ እንኳን የስዕል እስኪሉ የለኝም። ይሄ በስሜት ነው ይህንምሳሌ አሁን ግን ከአሁን በኋላ በእርግጠኝነት እንግዲህ ሰይፉ ቤስ ቃል ገብቷል። ጥሩ ጥሩ የስዕል ትምህርት ቤቶች አሉ። በቀጣይ አቤት ከእውቀትና ከትምህርት ጋር ረዘም ያለውም የእኛ ፊት

ያ ማን ላይ ቢያረጋት ከጫፍ እስከ ጫፍ ባይጠቀመው ወረቀቱ ከጥግ ከጥግስ? እንደው ግን ሰዎች እየደወሉ በእናትህ እንትናን ሳለው እንትናን ሳለው የሚል አስተያየት ለምሳሌ ሰይፉ ሰይፉ ተብሎ እንደ ሳልከው ገምቻለሁ። እንደዚህ አይነት አስተያየቶች ይደርሱኛል። አሁን ብዙ ጊዜ ኮመንት ላይ እንትናን እንትናን ሳለው ይሉኛል። ለምሳሌ ሳሚዳን ቬሮኒካን ምናምን ይሉኛል። እና እየተሳሉ ነው፣ ይሳላሉ አይቀሩ። ሳሚ ዳን ቡድን ነው፣ ቬሮኒካ ቀጣይ ነው። እንግዲህ ማን ጠሱ በማን ይቀራል። ምንድን ነው መሰለ፣ አሁን ፈን ነገር ነው ብለን ካሰብ ነው በሚሰጡ አስተያየቶች የአርቲስቶቹ ሰብና አይነካኝ። በሰለጠነው ዓለም እንዲህ አይነት ጨዋታዎች አሉ። ግን ደግሞ አሁን እንደነገርከኝ እኔ እኮ ብማር ከዚ የተሻለ አሪፍ ነገር እኔ እኮ ላስቃችሁ አይደለም፣ ይሄ እኮ የምር ነው ስላለ ነው እንግዲህ ስዕል ትምህርት ቤት እንዲገባ የግል ትምህርት ቤቶች ስላሉ ሰይፉ ኢቢኤስ ጥረት የሚያደርገው ማለት ነውና፣ አሁን ተምረ ከበቃ በኋላ አሪፍ ሰዓሊ ብትሆን ይህን የናቲን ስታይል ትቀጥለዋለህ ወይንስ ሌላ የምር አርጎ የሚሰራ ወይም ደግሞ አስመስሎ በደንብ ልቅም አርጎ የሚሰራ ሰዓሊ ነው የምትሆነው? አይ የኛው ናቲ አለከቱ የራሴን ስራዎች ነው የምሰራው። ያው በጣም ታዋቂ ሰዓሊ ለመሆን እፈልጋለሁ። በዚህ አጋጣሚ ያው ብዙ ልጆችም ስላችሁኛል፣ ቲክቶክ ላይ ያው ከኔ የተሻሉ ልጆችም ስላችሁኛል፣ በጣም አመሰግናለሁ። ያው እንግዲህ ናቲን እዚህ የጋበዝኩት ሰዓሊ ናቲ ሆኖ በሚቀጥለው ይመጣል። ሰይፉ በኤቢስ ባመቻቸልህ መልካም እድል ማለት ነው። በጣም አንጋፋ ሰዓሊ ነው። ላለፉት 13 ዓመት በስነ ስዕል ህይወት ውስጥ ኖሯል። ሰዓሊ አብርሃም ወልደ ገብርኤል ይባላል። ስለዚህ ለቀጣዩ ስድስት ወራት ከፈለክ እዛ፣ ካልሆነ ደግሞ ቤትህ መጥቶ ያስተምርሃል። በእናታችሁ አጨብጨባችሁ በደምብ አክበራችሁ ሸኙ። ዛሬ እንግዲህ በጣም ለየት ያለ ልዩ የመዝናኛ ዝግጅት አለን። ምን ምን አለ? በጣም በሚገርም ሁኔታ እንግዲህ ኑሯ በቻይና ነው። ዶክተር ነች፣ ጎን ለጎን ደግሞ ሞዴል ነች። ትንሽ ለየት ይላል። ምን አሰብሽ? መልክተ ዶክተርም ነች። በዚህም በኩል ሳክስፎኒስት ነች ለመባል ያቃሽ መርቃ ተዝጋለ ዶክተር ፌቨን ቢራራ ያው በቲክቶክ በኢንስታግራም ታቋታላችሁ። ኑሮዋ በቻይና ነው፣ 25 ዓመቷ ነው። ስኬቷ ግን የሚገርም ነው። ለብዙ ወጣቶች አረአያ ስለምትሆን የሰይፉ ኤቢኤስ ልዩ እንግዳ ነች ዛሬ ለዶክተር ፌቨን ዋው። ያው እንግዲህ ተወዳጁ የማ ከነ ወንዴ ጋር ድፍን ፈረንሳይን ዞሮ ነው የመጡት ቅኝት በአንድ እኮ በቃ ዲያስፖራ እየሆናችሁ ነው ሲገባኝ፣ ስለዚህ የሰይፉ ቤቤስ እንግዳ ነች። ለተወዳጁ አቀንቃኝ ለየማ የማ ለየማ በእናታች የማ የማ የማ ባሳለፍነው ሳምንት ከተሰሙት ጉዳዮች መካከል በኮሜዲ ስራዎቿ ነው የምናቃት አይደለ? ድርሹ የፓርላማ ተመራጭ ሆነች። ትንሽ ትንሽ ምንድን ነው ስላልገባኝ ነው። መታ ብታብራራው። ለማንኛውም ድርሹ ዚህ ያለች ለድርሹ በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም፣ የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። ባካችሁ ታመናል አግዙን ይላሉ። የእነሱን የተመረጡ ቪዲዮዎች ደግሞ አይተን እንመለስ። የምታዩት ልጅ ደሳላ ሞገስ ቢራራ ይባላል። የ17 ዓመት ልጅና የ12 ተማሪ ነው ባጋጠመው የልብ ማ ምክንያት ክፍለ ሀገር ለአንድ ወር ሲታከም ቆይቶ አንድ ሳምንት ጽኑ ማን ክፍል ቆይቶ ነበረ። በኦክሲጅን ነበር የሚተነፍሰው። እነሱም የሚችሉትን ካደረጉለት በኋላ ከአቅማችን በላይ ነው በማለት ወደ ጥቁር አንበሳ ሆስፒታል ሪፈር በመጻፍ በሚያሳዝን ሁኔታ እንግዲህ የልጅ የሚወስደው አስር አይነት መድኃኒት ነው። የሰጡን አማራጭ ከግል ሆስፒታል ሂደን ሰርጀሪ እንድናሰራነት ነበረ ግን ሰርጀሪን ለማሰራት ሂደን ስንጠይቃቸው ከአንድ ነጥብ ሶስት ሚሊዮን ብር እንደሚያስፈልግ ሶስቱ ሶስቱም ቫልቦች እንደተጎዱ ሁለቱ ቫልቦች ሰርጀሪ እንደሚያስፈልጋቸው አንዱ ደግሞ ጥገና እንደሚያስፈልገው ነግረውናል። ስለዚህ ውድ ኢትዮጵያውያን እባካችሁ የምትችሉትን ሁሉ ደግፉም። ይህ ልጅ ነገር ማየት የሚጓጓ በህይወት መቆየት እድሉም ትንሽ ነው። እባካችሁ ውድ ኢትዮጵያውያን አግዙን፣ እባካችሁ። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ውድ የሰይፉ ኢቢኤስ ተከታታዮች፣ እንዴት ከረማችሁ? ኮሜዲያን ዘዶ ነኝ። ዛሬ ለጋልድ ብመጣ ደስ ይለኝ ነበረ፣ ግን አንድ ምስኪን እናት ተመልክቼ ልቤ ተነኩቷል። ሁለቱም ኩላሊቶቿ ፌል አድርገዋል። በዲያሊሲስ ህክምና ላይ ትገኛለች። አሁን ሁለቱም ኩላሊቶቿ ካልተቀየሩ ህይወቷ በጣም አደጋ ላይ ነው ያለው ተብሏል። ሶስት ልጆች ያሏት የሶስት ልጅ እናት ናት። አቅም አጥታለች፣ ተቸግራለች። ደግ ኢትዮጵያውያን እስኪ ምስኪን እናት ለማለት የመታ ከለማ ባ ተባላለን የኖሮ በመራ አባስ ዞን ኩታ በዝ የሚሰራው ደግሞ ታ ሆስፒታል ና ለዘተኛ አመታት ፓውሎስ ስፒታልያች ሁናገ

እንዲሁም ጾታቸውን ሰው ስለሆኑ ብቻ እግዚአብሔርን የሚያስደስት ስራ ይሰራሉ። የያዙትን የቻሉትን ያደርጋሉ፣ በጸሎትም በገንዘብም ለነዚህ ደጋግ ኢትዮጵያውያን የሴይፉ ኢቢኤስ ተመልካቾች ግን ምስጋና በቃ ያስፈልጋል ያሉ። ዛሬ በጣም ለየት ያለ ልዩ የመዝናኛ ዝግጅት ነው። ተመልካቹ በጣም ደስ ይላል። በአንዱ ዝግጁ ነው። አዎ ከመልክቶች በኋላ ሁሉም ነገር ይቀርባል። ቀኝታ ታልታ